ነገርም አየትም አልፈልግም። ሲቀጥል ደግሞ አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋም ከፈረንጅም ጋር ከዛም በፊት ቀን የተገናኘንባትን ጊዜያት እሷን ይዛሀት እንደመጣ ከና እርቱ ሆን ብላችሁ እያደረጋችሁ ሆን ብለን አታረገው ተብሎ ሲጀመር እስካሁን ደስ እኮ እፈልገን ሆን ብለን ነው አይደለ እያደረግህ ያለኸው። በቃ እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊትም ሆነ ምንም ነገር መስማትም፣ ማየትም ማወቅም አልፈልግም። አንቺንም አንተንም ደርሽ እንድትሉብኝ አልፈልግም። ሰምተሽኛል። በስተት ዳግመኛ እንዳትደውይልኝ። ስሚን ቆይ፣ ኃይለኛ በሆነ መልስ በኩል በኩል ብመልስልሽ ይሄ የብልሃት መንገድ ወይም የመነጋገር መፍቻ ነው ብለሽ ታስቢያለሽ? ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው፣ ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሙክሪ። በጣም እየጮ አንቺ ሄርሜላ የምትባይስ ሴትዮ ማለት ነው እግዚአብሔርን አሁን ደግ ነገር ሰርቻለሁ ብልሽ ነው እሷ ምርጫውን ብስት ሩታ አብርሃምን ብትሆን እኮ ሩታ ምን አጠፍታ ነው? መረዳት አትፈልግም፣ መረዳት አትፈልግም። ሰው እንዴት ነው ረዳ። በቃ ሰላም ሰላም። ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች፣ ሰብስክራይብ ያርኩኝ። እስካሁን ሰብስክራይብ ያደረጋችሁን በጣም አመሰግናለሁ። ሰብስክራይብ ያርኩና አሳድጉኝ። ትላንት ትላንት ወዳ የተለቀቀ ቪዲዮ ላይ ሩታ አብርሃም ሄዶ ጣርቶ ከዛ በኋላ ደግሞ እነ ፕሬ፣ እነ ርሜል ሁልጊዜ ሰውን ለማናደድ አጋጣሚ ነው አጋጣሚ ነው አጋጣሚ ነው አለምናት ከአሁን በኋላ አለምናት ይላል። አንተ ነው አሁን እሷ እምቢ ብላ ወደ ቦታ ጅራ ስትል ማለት ነው፣ ለምን ተከትላችሁ ሄዳችሁ እንዳለ ማለት ነው። አንድም ሰው ሳይቀር ማለት ነው። እነ እዩ ምናምን አንተ ጋር እያሽቀብጡ አዲስ አበባ እያስቀብጡ፣ እሷ ደና ደና ቪዲዮ ስትለቅ ማለት ነው። ለምን ተናደዳችሁ እዛ ሄዳችሁ ታዲያ? ለምን እሷ ኑ አላለችሁ? እሷ እናንትን ለብቻ ለብቻ ማንም መጠገብ ሳይኖር አዲስ አበባ ላይ ስትጨቀጭቁ፣ እዛም ዝመጣ ስትጨቀጭቃል፣ እዛም አቆሞ ስትጨቀጭቃል፣ እዛም ንትርክ ንትርክ ንትርክ። ከዛ ትታችሁ ወደ እሷ ዝም ብላ ወደ ቤተሰቦቹ ሄዳ ደግሞ ደና ደና የሳቅ ቪዲዮ ስትለቅ ደግሞ እንደዚህ አይነት እዛችሁ መጥታችሁ፣ አሁን አብርሃም ማለት ነው ሩታ ምን አጠፋ ምን አጠፋትና? እሷ መረዳት አልፈልግም ከዛ በኋላ እኔ ተዋሉ አታው አታውም ከዚህ በፊትም ለምን? አየህ የርሜላን በእውነት ሮታ የምትፈልግ ከልቡ የምትፈልግ ከልቡ ከእሷ ጋር የምትሆን የምትፈልግ ኖሮ ለምን እሷ እናንተ እንትታ አዲስ አበባ ከአዲስ አበባ ወደ ቡታጅራ ወደ ቤተሰቡ ተመለሰቻ፣ እሷን ልትፈልግ ስመጣ ለምን የርሜላን ጎትቶ ቡታጅራ ገባክ? ለምን ለምን? እንደው ደግሞ አንተ የናንተ የአንተ እንትን ናቸው እንዴ? ጋርድ ናቸው እንዴ? ማንም ሳይቀር አይቀር እንደ ቤላ እነ ምንም ምናምን ሲባሉ መጀመሪያ አዲስ አበባ ላይ ነበሩ። ስለዚህ ለምን ተከትሎ አንተን ተከትሎ ብቻ መሄዱ እና እሱ በራሳቸው መሄድ አይችሉ በራሳቸው መሄድ አይችሉም። ኤርሜላን ይዘ ለምን አዲስ አበባ አብረው እየሰራ ብዙ ነገር እያደረግ ነበር። ለምን ይዘህ እኮ በእውነት የአንተ እጅ አለብህ። እኔ አላቅ ምናምን ብለህ ታስመስላለህ እንጂ የአንተ እጅ ስለ ነበር ለምን እሷን ሳቅት ለማትፈልጉ እሷን ካላነዳችሁልን ካልተናደድባችሁ እሷን ቪዲዮ ውስጥ ካትገባ ካልገባች የእናንተ ቪዲዮ አይታይም ስለሆነ ማለት ነው። የእናንተ ቪዲዮ አይታይም ስለሆነ ሄርመን ጎትተ ጎትቴ ማለት ነው ጋሮችን ጎትቴ ወደ ቡታ ጅራ እሷ ያለችበት ቦታ ሄርክ በዛ ሰዓት እሷ እሱ እነሱ ለምን አውቁ እንደዚህ ማድረግ የሚችሉት መስልሃል? ለምን አጋጣሚ ሁልጊዜ አጋጣሚ ሁልጊዜ አጋጣሚ ሁልጊዜ አጋጣሚ ለምን አትለቁትም? ልጅቷ በቃ ለምን በቃ እሷ ሰው ስለተቀበላት ለሞ ሰው በቃ እንትን ስለተቀበላት የእሷን ቪዲዮ በደንብ ቪው ስላለ እናንተ ስለተቃወማት፣ ለግሞ አሁን በዚህ መታችሁ እሷ መረዳት ፍላጎት የለም። እሷ መረዳት ፍላጎት የለትም። እኔን በቃ እንዲያው ቼክ ከምትን ካለች ታዋታለሁ። ለምን እግዚአብሔር እንድታ ምንም ጥፋት የለበትም። ይሄን አይታሽ ምን ልትል ትችላል? ሆን ብላችሁ ማለት ነው እሷን ለማቃጠል እሷን ለማናደድ የምትሰሩ ስራ፣ እንዴት ትረዳ። እግዚአብሔር እንድታ በጣም ናሳዘነች። ለእናንተ ብሶ ደግሞ እንትን ትላላችሁ ማለት ነው። ለምነት ትቀበልበት ለምነት ትቀበሉ? እንዴት ነው የምትቀበለው የምትችሉ እናንተ ሩም ውስጥ አገኘች እናንተ ሁላችሁም ሆን ብላችሁ እሷ ላይ ሴራ ስትሰሩ እሷ እንድትናደር እሷ ሰላም እንድታገኝ ማትፈልጉ ከሆነ ባልዮ ጭምር ማለት ነው። አንተ እሷ ሰላም ማትፈልግ ከሆነ ምን ብላ ነው እሷ አንተ ምትቀበል የምችለው በእውነት እስቲ አሁን ቪዲዮ ያየ ነው ማለት ነው። ለምን እ ሆነ ጭቅላቱ ድፍን ካልሆነ በስተቀር ማለት ነው። እንደ ብሎ ኖሮታ ላይ የሚፈዱ እኔ ሴት ካልኩ እኔ ሴት ሆኜ እንደዚህ ከሆንኩስ ምን ምን እንድኖ እንድ ነው ብዬ ነው ማስበው። በእውነት በጣም ነው የምታሳፍረው። የእሷን ሰላም አትፈልጉም ከነጭራሹ ማለት ነው። አትፋቱም እንዴ? ቤተሰብ ጋ ሆነች ሄዳለች። አትፋታትም እንዴ? ተከትላችሁ እሷን ተከትላችሁ እዛ ሄዳችሁ ጎትታችሁ ሄዳችሁ እሷን ለምን እሺ፣ ሩታን ለማግኘት ቡታጅራ የምትሄድ ከሆነ ለምን ሄርሜላን ቆጥተ ቡታጅራ ሄድ? አንተ ኢየሱስ አዋ፣ እንትን እየሱ ያንተ ጋርድ ነች። እንደሷ ነው፣ በጣም ነው የሚያናጩ። ሰብስክራይብ ለግ እያደረጋችሁ አበረታቱን ቤተሰብ